ሰላም እንዴት ናችሁ ውዶችዬ? እንኳን ወደ ልሳነ ኩሉ ሰና በሰላም መጣችሁ። እንግዲህ ይህም ቪዲዮ የምታዩ ወንድሞቼ ሁላችሁም ሰላምታ በያላችሁበት ይደርሳችሁ እላለሁ። እሺ ዛሬም እንደተለመደው በአዲስ ቪዲዮ ብቅ ብለናል ማለት ነው። እንግዲህ ዛሬ አማርኛ ነው የምንማረው። እንደተለመደው የቃላት ምስረታችንን ከሀ ፊደል ጀምረን አሁን ገጋ ደርሰናል። በጣም ጥሩ ይመስለኛል። የገዘር ሁለተኛ ፊደል ያለ ነው ዛሬ። እስከ ቪዲዮ ፍጻሜ ድረስ አብራችሁኝ ሁኑ። በቀጣይ ወደ ክላስ ገባለሁ ማለት ነው እሺ ወደችዬ ክላስ ከመጀመራችን በፊት ቪዲዮውን ላይክ ማድረግ ሼር ማድረግና አዲስ ቤተሰብ ካላችሁ ደግሞ ሰብስክራይብ ማድረግ እኛን በጣም ስለሚያበረታን በዚህ እንድትተባበሩን አስቀድመን እንጠይቃለን። እሺ አሁን በቀጣ ወደ ትምህርቱ እንገባለን። ያው እንደተለመደው ቃላት ምስረታዎቹ ከባለ ሁለት ፊደል ጀምሮ እስከ ባለ አራት ፊደል የአማርኛ ቃላት ምስረታ ነው ዛሬ የምንማረው እንግዲህ እነሱን አንድ ባንድ እናያለን ማለት ነው። ማስታወሻ ደብ ስራችሁን አውጡ፣ ጻፉ፣ ተከታተሉ። በደንብ መልእክቴ ነው። እሺ በቀጥታ ወደ ክላሱ እገባለሁ። ዛሬም እንደተለመደው ነው የምንማረው። እዚህ ጋር ቀለል ቀለል ያሉ ባለሁለት ፊደሎችን ቃላትን ነው የምጀምረው። በገዘር ሁለተኛ ፊደል ነው የሚጀምሩት እና ለጀማሪ ተማሪዎች ገና ማንበብ ወይም መጻፍ ለሚጀምሩ ተማሪዎች በእነዚህ ቢለማመዱ በጣም ቆንጆ ነው ብዬ አምናለሁ ማለት ነው። ጉ ሚላል የመጀመሪያው እሺ ጉ

ጉሎ ጉሎ ጉጉት ጉጉት። እዚህ ጋር እንግዲህ ያው ምናልባት እንዳልኳቸው ጀማሪዎችም አሉ። በአማርኛ አፋቸውን ያፈቱ ልጆች ሊኖሩ ይችላሉ። ሕፃናትም ስለሚኖሩ አንዳንድ ቃላትም ማብራራት ግድ ይለኛል ማለት ነው። እንደ የምናውቀውን ነገር ነው እንደ መምህር ደግሞ የሚነግረን እንዳትሉ ብዬ ነው። እሺ። ጉም፣ ጉራ፣ ጉቦ፣ ጉቶ። ጉቶ ማለት አንድ ትልቅ ዛፍ ይቆረጥና ከስር የሚቀረው እንጨት ቁራጩ የለም? ከስር የሚቀረው መሬት ላይ የሚቀረው እሱ ጉቶ ይባላል ማለት ነው። ጉቶ ይባላል። ጉድ፣ ጉዞ፣ ጊዜ፣ ጉሎ። ጉሎም ላታውቁት ትችላላችሁ፣ ምናልባት የከተማ ያደጋችሁ ልጆች፣ ይህ ላታውቁት ትችላላችሁ። ጉሎ ማለት ገጠር እናቶቻችን ለምጣድ ማሳሻነት የሚጠቀሙበት ነው። አሁን በከተማ ዘይት ሽሮ ምናምን ሌላ ነገር ነው የሚጠቀሙት አላውቅም በደንብ ይሄኛው ደግሞ ጉጉት ይላል ጉጉት ደግሞ የሆነች እንስሳ ነች የወፍ አይነት ነገር ነች ያው ታዋቂ ነች እሷም እሺ እንቀጥላለን አሁን ባለ ሶስት ደግሞ ስላሉ ከቅድሙ ደግሞ ትንሽ ፊደላቸውን ብዛታቸው ጨምር ያደረገ ፊደላት ቃላት እናያለን ጉልህ ጉልት ጉልት ጉልቻ ጉልቻ ጉማሬ ጉማሬ ጉረሮ ጉረሮ ጉረኛ ጉረኛ ቺንጋ ስሪብነቻ ጉሬዛ ጉሬዛ ጉርሻ፣ ጉርሻ፣ ጉርድ፣ ጉርድ ይላል ማለት ነው። በጣም አሪፍ ጉልህ፣ ጉልት፣ ጉልቻ፣ ጉማሬ እንስሳ ነው። ጉረኖ፣ ጉረነ ደግሞ በገጠር በግና ፍየል ምናምን የሚዘጋበት ጉረኖ ይባላል። ጉረኛ፣ ጉሬዛ፣ ጉርሻ ጉርድ በጣም አሪፍ እሺ፣ ወደ ቀጣዩ ገጽ እንይላለን። ጉርጥ ጉርጥ ይላል። ጉረሮ ጉረሮ፣ ጉበት ጉበት ጉባ ኤ ጉባኤ። ጉብታ ጉብታ ከፍ ያለ ቦታ ማለት ነው። ጉትቻ ጉትቻ። ጉንጭ ጉንጭ። ጉዳት ጉዳት። ጉ ዳ ይ ጉዳይ። በጣም ጥሩ ጉርጥ፣ ታውቃላችኋ? ይችም እንደዚሁ ዱር ላይ የምናገኛት ነገር ነች። የዱር እንስሳናት። ጉረሮ፣ ጉበት፣ ጉባኤ፣ ጉብታ ማለት የሆነ ከፍ ያለ ቦታ የለም፣ ከፍ ያለ ነገር። ጉትቻ፣ ጉትቻ ማለት ደግሞ ሴቶች የሴቶች ጌጣጌጥ ነው። ጆሮ ላይ የሚደረግ ጌጣጌጥ ነው። ጉንጭ፣ ጉዳትና ጉዳይ። እሺ፣ አሁንም ወደፊት እንሄዳለን። ጊ ንጥ ጊንጥ ይላል። ጊ ደር ጊደር ጉደ ኛ ጉደኛ ጉድፍ ጉድፍ ጉድለት ጉድለት ጉልበት ጉልበት ጉምሩክ ጉምሩክ ጉብኝት ጉብኝት ጉብዝና ጉብዝና። በጉብዝና ወራትህ ፈጣሪን አስብ ይባላል። በጣም አሪፍ። ጊንጥ ታውቃላችሁ? ጊደር ላሚ ያልሆነች ገና የለም እንዴ ልበላችሁ። ወይፈን ጊደር ነው የሚባለው። ለፍየል ምናምን ከሆነ ደግሞ ወጠጤ። ለፍየልና ለበግ እንደዛ ማን ነው ጊደር ማለት ሴቷ ሆና ገና ያልወለደችው። ጉደኛ ጉድፍ ጉድለት ጉልበት ጉምሩክ ጉብኝት ጉብዝና በጣም አሪፍ እሺ አሁንም እንቀጥላለን ባለ ሦስቶቹን ጨርሰን አሁን ባለ አራቶቹ ጋር ያለ ነው ጉን ዳን ጉንዳን ጉን ጉን ጉንጉን ጉን ፋን ጉንፋን ጉዝ ጓዝ ጉዝጓዝ ጉድፈቻ ጉዲፈቻ ጉዳዮች ጉዳዮች ጉል ላት ጉልላት ጊዜ ያ ት ጊዜያት ጊዜያዊ ጊዜያዊ ጊዜያዊ ይላል ማለት ነው በጣም አሪፍ እሺ እነዚህን አንዴ ከለስ እናድርጋቸው ጉንንዳን ጉንዳን ጉንንጉን ጉንጉን ጉንንፋን ጉንፋን ጉዝጓዝ ጉዝጓዝ ጉዲፈቻ ጉዲፈቻ ማለት በኦሮሚያ ክልል አካባቢ ሕፃናትን የምናሳድግበት ቆንጆ ባህላችን ነው። ጉዲፈቻ በጣም በኢትዮጵያ በጣም የሚበረታታና የሚደነቅ ባህል ነው። ያው አብዛኞቹ ታውቃላችሁ ብዬ አስባለሁ። ወላጅ አልባ የሆኑ ሕጻናትን የምናሳድግበት ባህላችን ነው። ጉዳዮች ጉዳዮች ጉልላት፣ ጊዜያዊ፣ ይቅርታ፣ ጊዜያት፣ ጊዜያት፣ ጊዜያዊ፣ ጊዜያዊ ይባላል ማለት ነው። በጣም አሪፍ እንግዲህ እስካሁን ስንማራቸው የቆየ ነው። በገዘር ሁለተኛና ሶስተኛ ፊደል የሚነሱ ከባለ ሁለት ፊደል ጀምረን ባለ ሶስትም ባለ አራትም የአማርኛ ቃላትን እየተማርን ነበረ። ቪዲዮን እንደወደዳችሁት ተስፋ አደርጋለሁኝ። ለዛሬ ይዤላችሁ የነበረው ይሄን ይመስላል። ምናልባት ሁሉ ጊዜ እንደምንለው በዩቲዩብ መማር በጣም ቆንጆ ሆኖት አለ። ግን ደግሞ መምህር ጋር በግል መማር የምትፈልጉም ካላችሁ እሱ እሱ በደንብ ስለሚሻል ማለት ነው እዚህ ቪዲዮ ላይ ያስቀመጥኩ ስልክ ቁጥር በቴሌግራም፣ በዋትሳፕ፣ በኢሞ ሀይ ብትሉኝ እናወራለን በግል ትማራላችሁ ማለት ነው። ሌላ ያው እንግዲህ ቪዲዮን እስከዚህ ሰዓት አይታችሁት ከወደዳችሁት ላይክ አድርጉ። ለእኛ በጣም ይጠቅመናል፣ ወይም ደግሞ ለእናንተ አይነት ተማሪዎች ይደርሳል ማለት ነው ባጭሩ ላይክ ስታደረጉ ወደ ዶላር ይቀየራል ማለት አይደለም። እሺ ላይክ ስታደረጉ የሰራነው ስራ የሚፈለገው ሰው ጋር ይደርሳል። ዩቲብ እንደዛ ስራ ነው የሚሰራው ማለት ነው። እንደዛ እንዲታደረጉ ነው። ሼር ማድረግም ጥሩ ነው። ጥሩ ነገር ካገኛችሁበት ለሌላ ተማሪ ሼር ማድረግ ነው። አዳዲስ ቤተሰብም ካላችሁ ወደፊት ደግሞ በደንብ ሰፋ አድርገን የተለያዩ ቪዲዮዎችን ስለምንለቅ ሰብስክራይብ አድርጋችሁ ትቆዩ። አትጎዱበትም፣ እኛንም ታግዙናላችሁ ማለት ነው። እስከዚህ ሰዓት አብራችሁ ስለነበራችሁ እጅግ አድርጌ አመሰግናለሁኝ። በቀጣይ ቪዲዮ እንገናኛለን እስከዛ ቸር ሰንብቱ። ቻው።